አሰላሙ አሌይኩም ወራህመቱላህ ወበረካቱ፣ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ይገረማችሁ ስራ እንዴት ይዟችኋል? ጤንነታችሁ ሁሉ ሰላም ነው? ከኛ ጋር አልሀምዱሊላህ አለንላችሁ። እንዴት ናችሁ? አለንላችሁ። እንግዲህ አላድስ አላችሁ ቴቴሰባል ከኛ ጋር እንግዲህ አዲስ ነገር አለ ማለት ነው። እሱም ምንድን ነው? ያው እንደምታዩት መኪና አግስትና ናሰዋ ያለ እንደ ሰልዋ መኪና ገዝተንማ መኪና ገዝተናል። እንግዲህ በአረንጓዴ ብብ ብለናል ማለት ነው። አረንጓዴ ነገር እወዳለሁ በነገራችን ላይ እና አረንጓዴ መኪና ገዝተን ያው እንግዲህ የቤት ነው አያቤነቤማዋ እንዲዋሽ ሰልዋ ገዛን። በቃ ዩቲዩብ ከፍሎ ገዛን።

እንቢያላችሁም እንግዲህ እንሻላለን፣ ወደፊት ታረጋለች ብለን ተስፋ እናደርጋለን። እንግዲህ አድርጉን ሰብስክራይብ አድርጉን ላይክ አድርጉን ማለት ነው። ምን ችግር አለው? ያው እንግዲህ ጥሩ ነገር ባንሰራ ክፉ ነገር አንሰራም እኛ። ምን ሰራው ምናስታል ባል ነው እንጂ መጥፎ ነገር አንሰራም። ስለዚህ ላይክና ሰብስክራይብ አድርጉን። እና እንግዲህ ዋሸ የዋሸነችውን አስታፈረላ። ያው ልንቀልድ ብለን ነው። መኪና የጭን ባጃጅ ግን ላይ ስታምር ነው። አሁን እንደ አዲስ ተገዝታ ዛሬ የምንክቶሽ ነው። ሲሚንቶ ሲጣንባ ግን በጣም ታሳዛኝ ነው

ተጀምሮ እስከ መጨረሻ ጀምር ያለው አመጀመሪያ የምሮሩ እና ኢትዮጵያ ላይ ብሩንም ስትይዙት የምትሰሩት ነገር እንዴት እንደሚያደናግር የምሬን ነው የምላችሁ። አሁን ሰው ሲለን ወላሂ ነው የምላችሁ አይገባንም ብዙ ጊዜ። አሁን ወንዶችን በተለየ ኢትዮጵያ ወንዶችን ሰነፍ በቃ ሁልጊዜ ጊዜ በቃ የሴት ጡረተኛ ናቸው ምናምን ብዙ ነገር እንላለን፣ ግን ደግሞ እቤታችሁ የራሳችሁ ሁሉ ደግሞ ታዝናላችሁ ማለት ማለት ነው እና ብሩም ሲኖራችሁ ወላሂ ነው የምላችሁ። ኢትዮጵያ ላይ በቃ ምን ልስራው ታውቃላችሁ። ኢትዮጵያ ላይ አሁን ለመኖር ምንድን ነው መሆን ያለባችሁ? ደህና ለመኖር በጣም ሀብታ በጣም ሀብታም ትሆናችሁ። ለምሳሌ በሚሊዮን የምትንቀሳቀሱ ከሆነ ቢያንስ ከአስር ሚሊዮን ብር በላይ ካላችሁ ረግ ደህና ትኖራላችሁ። ምክንያቱም የሆነ ነገር ስታመጡ አሁን ሸቀጥ ንግድ ላይ ማለት ነው ሸቀጥ ስታመጡ ያኔ በብዛት ነው የምታመጡ። በብዛት ስለምታስገቡ ቢወደድም ቢቀንስም አፈጓጽ ቀይ። በኋላ ከፍትልሃለሁ። ቆይ ትንሽ ጠብቀኝ። እሺ እሺ። ምንድነው? ምን ፈልገ ነው? አይ ጎረቤቴ ናት እንግዲህ እና በሚሊዮን ካላችሁ የምታመጡት እቃ በብዛት ታመጡና፣ ያኔ አንዳንዴ ትንሽ መቀር የመቀነስ ባህር የለውም። በነገራችን ላይ ኢትዮጵያ እንደ አጋጣሚ ትንሽ ቀነስ ያደርግ አሁን ለምሳሌ ሲሚንቶ ቀነስ አድርጓል። ትንሽ ሲሚንቶ ቀንሷልና አሁን ችን አጥር እያልኩ ነው ማለት ነው። ትንሽ ብር አላችሁም እና ትንሽ በዚህ አጋጣሚ አሁን ሁለት ሺህ ብር ገብቶ ነበር አንድ ኩንታል ሲሚንቶ፣ ሺ ሁለት መቶ ብር ነው ሲሚንቶ ብር ማለት ነው። አንዳንዴ እንደዚህ የሚቀንስበታለን። ግን ደህና ነጋዴ ከሆነ በሰፊው ስለሚያመጣ በርካሹም ቢጎዳ በውጭ ሰዓት ይጠቀማል። ማለት ገባችሁ አይደለ? ወላኪን ጥቂ ብር ካላችሁ እናንዲ ሚሊየ እንዲሁ ከአንድ ሚሊዮን ቢድር በታይ በተለይ እንዲው ተውት፣ መከራ ነጋዴ ልሁን ብትሉ፣ ነጋዴ ልሁን ብትሉ ማለት ነው የግብር ሲያጦዟችሁ

እንግዲህ ትንሽ የአረብ ሀገር ኑራ ነው ትንሽ እየናሱ ቋና የረባ ትኔለ ምና ሶስት ሊትር ዘይት አለኝ። በጣም ነው ሰውን ስቀርቡት ነው ሁሉ ምንም ነገር የምታቆትና ሶስት ሊትር ዘይት እኔ በስምንት መቶ ብር አለች። ምሳሌ አንጥቼ ዘጠኝ ከሰላሳ ስንሸጥ ቀረምኳል ሸጥኩኝና ላመጣርኩኝ ማለት ለልታመጣ ስትከር ስንት ሄዷል። እንግዲህ አስቡት። ይገዛት በስምንት ከምናምን ነው ዘጠኝ ከምናምን ሸጠች

ምኑን በሉት ምኑን በሉት። በቃ ብሩን ይዞት ምን ልስራ። እንደ ትንሽ የሚያማርር ነው እንጂ የሚያመሰግን አታገኝም ኢትዮጵያ። አስታፍራለሁ እንጂ ድርቅ ሆኗል። ለአገራችን አድርጉ እንድላቸው የፈለኩት እንዲ የሰው ባጃጅ ነበር የያዘው እና ባጃጁ ትርምስ የሚል ሆነ ሁሉም ባጃጅ ያችን ሽጦ ነው አሁን ደሞ የጭነባጃጅ ያን ቀበሌ በራሱ ሲገዛው ማለት ነው። ይህም አሁን አድጋቢ ሆና ተብሎ ሳይሆን አሁን አሁንኛ ቤት ራሱ ተባጃጅ ኩህ ባጃጅ ሌላ ነገር ስራ ሌላ ነገር ስራ በቃ ጣንጣ ጣጥ ነው ግን በቃ ሁኔታውን ስታወት ታውት እንዲህ በቀላል ብር አሁን ላይ መንቀሳቀስ ከባድ ሆነና እኔ እናንተን ላስፈራራ ሳይሆን እንዲው ያለው ሁኔታ ብዙ ጊዜ ወንድሞቻችን ሰላም ብዙ ጊዜ እንዲ ወንድ እንዲህ ወንድ እንዲህ ብሎ ስንል ወንድ እንዲህ አርጎ ስንል እኔ ጥፋታቸውን ይሄ አይደለም፣ ይበድሉ ሁልጊዜ የሴት ጥሮተኛ ሆኖ ሁሉ ሁልጊዜ ሲገዘብ ይብሉ ማለት ፈልጌ ሳይሆን ግን፣ እንዲህም አለ በቃ መስራት እየፈለገ መስራት እየቻለ አለመስራት መቻል ያገሩ የሰዓቱ አለማገዝ፣ ይሄም ይሄም አለ። ያኔ በቻላችሁ መጠን ባሎቻችሁን ሆነ ወንድሞቻችሁን ተረዱ ልል ፈልጌ ነው እንጂ እኔ እናንተ እንዳመጡ ኑሮ ተቃጥሏል፣ ኑሮ ተወዷል በሉ እዛው ጨከታችሁ ስሉ ልላችሁ ፈልግ ማለት ነው። ቤተሰብ ለመኖር እንደነገሩ ይኖራል እና ግን ሀገራችንን አለ ያሻሽልልን አለ አሁን ቴሌግራም ላይ ተለቁ ሰልዋ አጦ ዘች ዛሬ እና ወንድሞቻችን ባህር እየገቡ እየሄዱ ነው ያሉት፣ እና እየሞቱ ነው ያሉት። ያው አገሩ አላገዘም፣ ወቅቱም አላገዘም። ለለው ናደር ላቸ ሰልዋ በጣም ተለውጣለች። ደህና